ይህ የእሬቻ የአምልኮ ባህል በኦሮሞ ህብረተሰብ ዘንድ በጣም የተስፋፋ ስለሆነ አደራረጉ ይለያይ እንጂ መንፈሱ አንድ እንደሆነ ምንም ጥርጥር የለው። በነገራችን ላይ ኢትዮጵያን እያመሰ ያለው የእሬቻ መንፈስ ብቻ ሳይሆን በምስራቅ፣ በምራብ በሰሜን፣ በደቡብ አካባቢ ሆኖ በተለያየ ስም የምገለጽ አጋንንታዊ አሰራር እንዳለ የማይካድ ሐቅ ነው። ስለዚህ ለመላ ኢትዮጵያ የሚያስፈልገው ሰላምን፣ ጤናን አንድነትን በሚያመጣ ወደ እውነተኛው አምላክ መመለስ ብቻ ነው። ስለሆነም ይህን ሁሉ በህይወቴ የሆነውንና በዓይኔ ያየሁትን ለመመስከር ያነሳሳኝ በአሁኑ ጊዜ በምድራችን እሬቻ እንደ አዲስ እንቅስቃሴ ሆኖ የህዝቡን በተለይም የኦሮሞ ልብ እየሳቤ መሆኑን እየተረዳው ስለመጣው ሰዎች ሲያወሩ የሚሰማው እሬቻ የኦሮሞ ባህል የሰላምና የአንድነት እንቅስቃሴ ነው በማለት ነው። ወገኖቼ፣ እንደ ማንኛውም እንደ አገር ተቆርቋሪ የማሳስበው ነገር ለኦሮሞ ህዝብ ይህም ባህል አስታኮ የሰላም እንቅስቃሴ አስመስሎ ሰላም የማያውቀውን የእሬቻን በዓል ለህዝብ ማቅረብ ህዝባችንን ማለቂያ ወደማይኖረው ዋይታና ችግር ማስገባት ለመሆኑ እሬቻ

አንድ የሚያደርግ ከሆነ ለኢትዮጵያ ቀርቶ ለመላው አፍሪካ ኩራት የሆነውን ብሔርተኝነትን ተጸይፎ ህዝባችንን ከላይ እስከታች አንድ ለማድረግ እየሰራ ያለውን ከኦሮሞ ቤተሰብ እግዚአብሔር ያስነሳው መሪ፣ ኦሮሞች እንዴት ከርሱ ጋር ሰላምና አንድ መሆን አቃታች? ጥያቄ ለያንዳንዳችን። እሬቻ ሰላምን የሚያመጣ ከሆነ የኦሮሞ ህዝብ አንድ በመሆን ለኢትዮጵያ ህዝብ እንዴት ምሳሌ መሆን አልቻሉም። እንዴት አቃተ? ዛሬ በምድራችን እየሆነ ያለውን ብንመለከት የኦሮሞ ደም በኦሮሞዎች እየፈሰሰ እንደሆነ እንዴት ማስተዋላችን ተወሰደ? ስለሆነም እሬቻ የኦሮሞን ደም ለማፍሰስ ካልሆነ ለኦሮሞ አንድነትና እድገት ምንም ፋይዳ የለው። አንዳንድ ሰዎች የእሬቻ በዓል የኦሮሞን ሕዝብ እንደማይመጥን በማመልከት ሀሳብ ሲሰጡ ኦሮሞዎች ደግሞ እርሱ ንጹህ ኦሮሞ አይደለም፣ ከሌላ ብሔር ነው፣ እርሷ ኦሮሞ አይደለችም በማለት ነገሩን የብሔርና የጥላቻ ጉዳይ ያደርጉታል። እኔ ንጹህና ፍጹም ኦሮሞ ነኝ ብመረመር የጌታ ኢየሱስ ክርስቶስ መንፈሳዊ ዲኤንኤ ካልሆነ በስተቀር ሌላ ምንም ድብልቅ የለብኝ። ይህን የምናገረው ከጥላቻ ሳይሆን ከልብ ለህዝብ በማሰብ እንደሆነ እንድትረዱኝ ይፈልጋል። ብዙ ወገኖቻችን ይህ የኦሮሞ ባህላዊ በዓል እንጂ ከአምልኮ ጋር ምንም ግንኙነት የለውም እያሉ ከኋላ ያለውን የመንፈስ አሰራር ሳይረዱ በየዋይነት እየተሳተፉ ነው። ሆኖም ግን የሰላም የአንድነት እየተባለ ሲወደስ ቆይቶ ገና በመስቀል አደባባይ ተከብሮ ሳምንት ሳይሞላ ብዙ የኦሮሞ ልጆች ደም መፍሰሱ ማስተዋል ላለው ሰው እሬቻ ሰላምን የማመጣ እንደሆነ ግልጽ ነው። ዛሬ እሬቻ በወጣቱ ኦሮሞ ህዝብ መካከል ያገኘው ቦታና አክብሮት ሲሰማ እጅግ በጣም አዝነ ሲሰማ እጅግ በጣም አዝናለሁ በተለይም ጌታን እናውቃለን የሚሉ የወንጌል አማኞ በዚህ መንፈስና ስርዓት ውስጥ በመጠመዳቸው ለሌሎች እንቅፋት በመሆን የሚያሳስቱ ስለሆነ የእነሱ ጉዳይ ከሐዘኒም በላይ የሚያስለቅስ ነው። ለመሆኑ ብርሃን ከጨለማ ጋር ምን ግንኙነት አለው? በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ከማያምኑ ጋር በማይመጫ አካሄድ አትጠመዱ፣ ጽርቅ ከአመፅ ጋር ምን ተካፋይነት አለውና ብርሃንም ከጨለማ ጋር ምን ህብረት አለው? በማለት ይናገራል። አስደንቅም። እንዲሁም በኤፌሶን ምዕራፍ 5 ቁጥር የብርሃኑ ፍሬ በበጎነትና በዝርግ በእውነትም ሁሉ ነውና፣ ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት እንጂ ይላል። ስለዚህ ጌታ ለምታውቁ አማኞች አደራ የምለው የእሬቻን በዓል ማክበር ምንም የለበትም፣ በማለት ከጨለማው ስራ ጋር መተባበር ውድ ሕይወት ዋጋ እንደሚያስከፍል እንዳንረሳ በፍቅርና በትህትና አሳስባችኋል ሌሎችን ወደ ጌታ ማምጣት የምንችለው ከላይ እንደጠቀስኩት ከጨለማው ሥራ ጋር በመተባበር ሳይሆን የወንጌልን ብርሃን በጨለማ ውስጥ ላሉት በቃልና በኑሯችን በመግለጥ የኦሮሞ ህዝብ ሆይ፣ የኦሮሞ ምሁራን፣ የኦሮሞ ሽማምንት

ዘመን ያለፈበት ለውቀትና ለእድገት ምንም አስተዋጽኦ የማያደርግ ኋላ ቀር እይታ ነው። እናንተ የአገር መሪዎች ይሄ አይመጥናችሁ! እናንተ የአገሪቷ ምሁራን፣ የኦሮሞ ምሁራን፣ የዚህ የእሬቻ በዓል የእሬቻ ባህል እናንተን አይመጥንም! ወጣቶች ሆይ እናንተን አይመጥንም! አባቶች እናቶች ሆይ እናንተን አይመጥንም! ከዚህ ዝቅ ካሎ ጋር አትተባበሩ። ስለሆነም ዛሬ ወጣቱን ትውልድ ወደ እውቀት ብርሃን ማምጣት በሁሉም ደረጃ እንዲወዳደሩ በዓለም መድረክ ላይ ማውጣት እንጂ በዚህ ዕድሜያቸው እያደገደጉ አባቶቻችን ባህል ነው በማለት ወደፊት ከመሄድ ይልቅ ተመልሶ ወደ ኋላ መሄድ እጅግ በጣም አሳዛኝ ነው። ምክንያቱም እነሱ ከቅንጦት ሳይሆን ከይጦት ጎጆ ውስጥ ተቀምጠው እንደሆነ ባህላችን ነውና እኛም በጎጆ ውስጥ እንቀመጥ፣ እነሱ ራቁታቸውን ሄዶ እንደሆነ እኛም ራቁታችንን እንሄድ፣ እነሱ ዛፍ አምልከው እንደሆነ እኛም ዛፍ እናምልክ ነው የምትሉ እነ እሱ አፈር በልተው እንደሆነ እኛም አፈር እንብላ ማለታችን ነው። ይህ ለህልና የማይመች የአስተሳሰብ አውስነውና ልባችንን ወደ ጌታ ወደ እውነት መመለስ ያስፈልገናል። ዛሬ የተማረ የኦሮሞ ቀርቶ ያልተማረ ባላገሩ እንኳ ለጤናውና ለዕለታዊ ኑሮ ተሻሽሎ መገኘት እንጂ ያለፉትን የመከራን ታሪክ በማስታወስ በምንም አይነት መታሰር አይፈልግም። ይህ ደግሞ ኦሮሞ ጠቃሚና ጥንታዊ ባህል ተወስዶ እንደገና እንዲሰራራ ሀሳብ ያቀረበው ሰው የኦሮሞን ህዝብ በእውነት በድሏል።

በድሉ ሰዎች የእሬቻን በዓል ለአምልኮ አይደለም ብሎ ይከራከራሉ። ለአምልኮ ካልሆነ ቅቤ ተቀብተው ጨለያቸውን አንግተው የሚሰዋ እንስሳ ይዞ በአንድ ላይ የምለመነው ምንድነው? ከዚህ አንጻር ስንመለከተው እሬቻ የወጣለት የመናፍስት አምልኮ ነው። ይህን ከልጅነቴ ጀምረ በዓይኔ ስላየው ማንም ሌላ ልክደኝ ወይም ሊያሳምነኝ አይችልም። ይልቁንስ ይህ መንፈሳዊ ጦርነት እንደሆነ ብን እናስተውጥሩ በመጽሐፍ ቅዱስ ውስጥ እጅግን የተወሳሰበና የተጠናከረ የክፉ መናፍስት ዓለም እንዳለ በኤፌሶን መልእክት ምዕራፍ ስድስት ቁጥር አስራ ሁለት ላይ እንመለከታል። መጋደላችን ከደምና ከስጋ ጋር አይደለም ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ አለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ በማለት ይናገራል። ብድራችን የተያዘው ህዝባችን የተያዘው ሰሜኑ የተያዘው ምዕራቡ የተያዘው ደቡቡ የተያዘው ምስራቁ የተያዘው በዚህ በጨለማ መንፈስ ነው። ስለዚህ ነው አንድ ላይ መኖር ያቃተን። ስለዚህ ነው የምንገፋፋው፣ ሌላው ሌላውን የሚበድለው። ስለዚህ ነው ሌላው ሌላውን የሚሰርቀው። ስለዚህ ነው ከነዚህ ከመናፍስት አሰራር ለመላቀቅ መፍትሄው በኢየሱስ ክርስቶስ በማመን ነፃ መውጣት እንጂ ሌላ መንገድ የለው።